ኢትዮጵያ ከደቡብ ሱዳን ጋር ሁለተኛ ጨዋታውን ታደርጋለች። በኢትዮጵያ አስተናጋጅነት እየተካሄደ የሚገኘው የምስራቅ አፍሪካና የመካከለኛው አፍሪካ ሴካፋ የአፍሪካ ዋንጫ ማጣሪያ ከ17 ዓመት በታች ውድድር ቅዳሜ ዕለት በአዲስ አበባ ቢቂላ ስታዲየም እና በሬዲዮ ስታዲየም ሲጀመር ዛሬ ሁለተኛ ጨዋታዎች ይደረጋሉ። ውድድሩን በድል የጀመረው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ዛሬ ቀን ሰባት ሰዓት ላይ በአበበ ቢቂላ ስታዲየም ከደቡብ ሱዳን ጋር ሁለተኛ ጨዋታውን ይከውናል። ሩዋንዳን ሁለት ለምንም ባሸነፈበት ጨዋታ ተስፋ ሰጪ እንቅስቃሴ ያሳየው ወጣት ቡድኑ የዛሬውን ጨዋታ በብዙ እንዲጠበቅም ሆኗል። ሱዳን ብሔራዊ ቡድን በአንጻሩ የመጀመሪያውን ጨዋታ ከሶማሊያ ጋር ሁለታቻ የተለያየ ሲሆን በዛሬው ጨዋታ የመጀመሪያ ሶስት ነጥቡን ለማሳካት እያለመ ወደ ሜዳ ይገባል ተብሎም ይጠበቃል። ምድብ አንድ ላይ የተደለደለችው ኢትዮጵያ ምድቡን በበላይነት ታጠናቀቃለች ተብላ ትልቅ ግምት የተሰጥቷታል። በሌሎች ጨዋታዎች በምድብ አንድ ከኢትዮጵያና ከደቡብ ሱዳን ቀጥሎ ሶማሊያ ከኬንያ ሲያገናኝ በምድብ ሁለት በድሬዳዋ ስታዲየም አመሻሻ አስር አንድ ሰዓት ላይ ሱዳን ከዩጋንዳ ሲጫወቱ ምሽት ሁለት ሰዓት ላይ ደግሞ ታንዛኒያን ከጅቡቲ የሚያገናኝ ይሆናል።